በዛሬው ቀን ለሀይም የሚገባት እጅ መሰንዘር ሳይሆን ለብዙ ቀን የተጠበቀውን ደስተዋን እንድታጣጥም ሰርፕራይዝ ነበር። አንቺ አሚሮሽ ውስጥ ያለውን ጥያቄ ለመመለስ አቅብራ ስጠራሽ፣ አንቺ ግን ምንድን ያረግሹ? ዳኒ ቢወድሽና ቢያፈቅርሽ ከምንም በላይ ቅድሚያ ይሰጥሽ ነበር። ገባሽ አይደለ? ሀይሚ መገፈታተር ወይም የዳኒን እልህ አመተሽ ሀይሚ ላይ መወጣት አልነበረብሽም። ሶስና ተብያዋ ማለት ነው። ትናንትና ቤተሰቦች እንግዲህ ያው ብሩኬም ጥያቄ ነበረው፣ ሀይሚ ሳት መልሰለን ነው ጥሏት የሄደው እንደዚሁም ደግሞ ሶስናም ትፈልግሻለች፣ ጥያቄ አላት፣ እየተጨነቀች ነው ስላላት ሀይሚዬ አክብራ ብሩኬንም ሶስናንም ጠርታ ውስጣቸው ያለውን ጥያቄ ለመመለስ እየጠበቀቻቸው ወይንም ሲመጡ ያደረገችው ነገር ሶስና ተገቢ ያልሆነ ነገር ነው ማለት ዳኒጋ ያለውን እልህሽን እዛው ዳኒጋ ሄደች መወጣት ነው እንጂ ሀይሚ ምን ታርግሽ? ሀይሚን መገፈታተር፣ ሀይሚ ላይ እጅሽን መሰንዘር ምንም የሚሉት ነው። ዛሬ ሀይሚ የሁሉም ነገር ይስተካከላል፣ ይፈታል። በቃ ብሩኬ ጋሚ ያለው ጥያቄ ይመለስለታል፣ የሶስናም ጥያቄ መልሳለሁ ብላ ነው የጠረቻችሁ አደለም። በመጀመሪያ ሰው ማክበርና መከባበር ከነ ሃይሜና ከነ ብሩኬ መማር አለባችሁ። ሁለታችሁም ማለት ነው፣ ሶሲም ዳኒም። ሲቀጥል ደግሞ መልሱን ልመልስልሽ ጠራች። ፈለግሻትኝ በብሩኬ በኩል እንደምትፈልጊያት እኮ መልእክት ታስቀምጠሻል። እሷም ደግሞ ያንን መልእክትሽን አዳምጣ ከዳኒ ጋር እንዳትለያይ ወይም ያለውን ነገር ክሊል ልታደረግልሽ ዳኒ ቤት ለምን እንደሄደች። ሲቀጥል ደግሞ ጸጉሯን ራሱ ለምን ነካሽ ምናምን እያልች ነበር። ያንንም ልናግርሽ ኮ ነበረ ዛሬ ጠራች አይደል በጥሞና አንቺ ደግሞ መስማት እንጂ የበለጠ ነገሩን ክፍተት መፍጠር የለብሽም። በብሩኬና በሀይሚ መካከል ገባሽ አይደለም። በመጀመሪያ ቤተሰብ ማለት ነው። ዳኒ የሀይሚ ጸጉር ሲነካ አይታችሁ ከሆነ ደጋግሜ ነው እኔ ሳየው የነበረው። ሲጀመር ዳኒ አውቆ ነው ያን ነገር ያደረገው። ለምን ካላችሁ ልክ መጀመሪያ ላይ ኮ ጸጉሯን እየነካት አልነበረም። ሶሲ ገብታ ካሜራ እንደያዘች ስላየ ይሄን ነገር ሰው እንዲያው ስለፈለገ ነው ማለት ሀይም እየደንግጣ ብድግ ስትል ዳኒ ግን ጸጉሯን ነበረ የነካካ የነበረው። ይሄ ደግሞ ምንድን ነው ለብሩኬ መልእክት እየሰጠ ወይንም ደግሞ ሀይምዬ ሳታ ሳታቅ አለፍላጎቷ ያን ነገር ያደረገበት ምክንያት ጸብ ስለፈለገ፣ ወይንም ደግሞ እውነትም ሀይሚ እንዳለችው አንችን ሳይፈልግች ቀርቶ አንችን መጣያ ከአንች ጋር መለያ ሰበብ እየፈለገ ነበር እንጂ ሀይምዬ ጨዋ ናት። ሁሉም የሚያውቀው ሀገር ያወቀው ፀሐይ የሞቀው ጨዋ መሆኗል። አንቺም ራስሽ ትመሰክሪላታለሽ። ግን ያው ዳኒ ጋ ያለው ነገር እልህ ስላጋባሽ ብቻ ሀይሚ ላይ መጥተሽ እልህሽም መወጣት የለብሽም። ይሄን ነገር ማወቅ አለብሽ። ሰው ሲተብያዋ ማለት ነው ሲቀጥል ቤተሰቦች እቡራ ጋር ያየሁትና የተረዳሁት ነገር ከሀይሚ ጋር መታረቅ ይፈልጋል። ከትናንትና ጀምሮ ትናንትና ሶሲና ዳኔ ባካችሁ ከህይወታችን ውጡልን እያለ ነበር። ዛሬ ደግሞ ሲመጣ ገና ሲያገኛት ሀይሚዬን እየሳቀ ሀይሚ እኔናንቺ ግን መቸ ነው የምንታረቀው እያለ እየጠየቃት ነበረ። እንደዚሁም ደግሞ እኔ ኮ ከአንቺ ጋር የባሰ ነገሩን አባብሼ መጣላት ብፈልግ ጸጉርሽን ሲነካው ዳኔ ዝምብያለሁ እቤቱም ደግሞ ስትሄጂ ብቻሽን ካሜራ ሳይኖር ብቻሽን ወይም ስቴጅ ዝም ብያለ ሁሉ ነገር ዝም ያልሁት ነገሩ እንዲበርድ ነው። በቃ መጣላት ረጅም ጉዞ መጓዝ ስለማልፈልግ ነው ስ ኦኬ ብዬ አንቺን ስለማምንሽ ነው እያላት ነው። እና ብሩጌ ከሀይሚ ጋር መታረቅ ትፈልጋለህ አይደለ? እርቁን ማለት ነው አንተ ራስህ እኮ ማስተካከል ትችላለህ። መንገድ ላይ ጠርተህ ሀይሚዬ ነይ ብለህ ሳይሆን አበባ ይዘህ እስኪ እንደ ድሯችሁ። ድሮ እኮ አበባ ይዘህ ቸኮሌት ይዘህ ነበር የምት መጣላት የሆነ ሲደብራት ቅር ሲላትኝ ከአንተ ጋራ ቸኮሌት በጣም ነው የምትወደው ሀይሚ ና ቸኮለት ከኪሲ ሀውት አበባ ይዘህ ነበረ ይቅርታ የምትላት ያን ነገር አድርገ። ለምንድን ነው ከሀይሚ ጋር ነገሩን ይማፈቱትኝ? ሀይሚ ይም ደግሞ ተናግራለች። እኔ ፕራንካቸው ላይ ሀይሚ ሶሪ፣ ሶሲና ብሩክ የሰሩት ፕራንክ ላይ ምንም ችግር አልነበረኝም። ግን ፎቶ አነሳሳቸው ና ዳኒ እያሳየ ነገር ነው የረበሸኝ። ፎቶ አነሳሳቸው ታምሌሉ ናይታችሁ ከሆነ እሱ ነገር ረበሸኝ። ከዛ ስለነሱ እነሱ ማጣራት ጀምር፣ ዳኒ አንዳንድ ፋይል ይዞ መጥቶ አሳየኝ እያለች ነበር ና በነገራችን ላይ ማለት ነው ሀይሚዬ ቆንጆ በመጀመሪያ ደረጃ ዳኒ ምናልባት ያመጣልሽ ፋይል ፎቶ ነው ብሏል ብሩኬ። ሲቀጥል ደግሞ ምንም በቃ የተጻጻፉት ላይም የፍቅር ነገር ምንም ነገር የለውም ኖርማሊ የአንድ ዓመት ጽሁፍ ነው ይዞ አመጥቶ ዳኒ ያሳየሽ አንደኛ። ሁለተኛ ፎቶ ደግሞ ፎቶሾፕ እንደሚሰራ ማወቅ መቻል አለብሽ። ሌላው ደግሞ ሀይሚዬ ነገሩን በቃ አቀዝቅዥ። አንድም ተናግረሻል ማለት ሁሉንም ነገር መፍታትም ዝም ማለት እኔ ነኝ ራሴ እችላለሁ ብለሻል አይደለ ይሄ ይሄንን አንቺ ራስሽ በአፍሽ ዛሬ ቪዲዮች ላይ ተናግረ ተናግረሽዋል እኔም ደግሞ ተማመናለሁ። አንቺ አሁን እዚህ ጋር ዳኒንም ሶሲንም ከህይወታችሁ ጥርቅርቅ አድርገሽ ማስወጣት ትችያለሽ። ከብሩኬ በላይ አንቺ ነሽ የምችው ገባሽ አይደለ አሁን አንቺ ከብሩኬ ጋር ተስማምተሽ ከሶስት ጋር ያለን ነገር ገደባ ብድል ለብትው ብሩኬ ያበጃል። ከዛም ደግሞ ዳኒ እንደዚህ በየደቂቃው እየመጣ ቢሆታች ውስጥ አይገባም። ገባሽ አደለ? በአካል እንኳን ባያገኛቱ ሼር ሲያደረግ ብዙ መልክቶችን ይጽፋል። ብሩኬ ደግሞ ያን ነገር ሲያይ ይረበሻል። ደጋግሞም ደግሞ እያለሽ ያለው ዳኒ ኮ ይፈልግሻል፣ ሀይምዬ አይንሽን ግለጭ፣ እኔ እየነገርኩሽ ነው እያለ ነበረ። ሀይሜ ደግሞ ዳኒ ይፈልገኝ አይፈልግኝ አላቅም፣ ሐኪምም አደለው፣ ጠንቋይም አደለው፣ በምን አውቃለው? እሱ የእሱ ፍላጎት የራሱ ነው፣ እኔ ግን አልፈልገውም ዳ ዳንኤል በቃ እኔ ማስተካከል እንፈልገው ብሩኬን ሊከሰው ስለነበረ ያን ክስ እንዲያነሳ ወይንም እንዲተወው ላግባባው ነው እንጂ ሄድኩት፣ እኔ እሱ ስለፈለገኝ አይደለም። እኔ የብሩኬ ነገር ለመጨረስ ነው። በቃ ተረዱኝ እያለች ነው። ሀይ ብዬ ደግሞ ይሄን ነገር ደግሞ ነገሮች ሊስተካከሉ የሚችሉት ሀይሚዬ ብዬ አንችና ብሩኬ አንድ ስትሆኑ ነው። በቃ በዚህ ሰዓት ብሩኬ ከአንቺ ጋር መታረቅ ይፈልጋል። አንድ መሆን ይፈልጋል። ሁሉ ብዙ ነገሮችን እየተወ ነው። ብሩኬ ልጣላ ቢል ከሀይሚ ጋር መጣላት ይችል ነበረ ነው ማለት ጥልያለች። በዳቦ ቢሆን ነገር ቢፈልግ ኖሮ ብሩኬ አንደኛ፣ ቪዲዮ ላይ እያደረጋቸው አክቶች አሉ ዳኒ። አንደኛ ጸጉሯን መነካካ፣ ሲቀጥል ማዕቀፍ ካሜራ ላይ ሀይሚዬ እየሸሸት ነበረ። ሲቀጥል ደግሞ ሶስና አንቺ ውጪ፣ ሀይሚት ትቀመጥ። እንደገና ደግሞ ሀይሚት ነን የምንገናኘው ፕራይቬት ነው ድብቅ ነው። እነዚህን ነገሮች በደንብ ሪል መስለው ቢታዩት ኖሮ ብሩኬ ለመጣላት በቂ ነበሩ። ገባችሁ አደለን? ልክ ሀይሚ ዳኒ ያመጣላትን ነገር ፎቶ የሚሆን ጽሁፍ አምና እንደተቀበለችው ሁሉ ብሩኬ ደግሞ አይኔ ያየውን ነው ማምነው ነው ብሎ ቢናገር ነገር ቢፈልግ ኖሮ ጸቡ የበለጠ ይካረር ነበር። ገባሽ አይደል? ሀይሚዬ እና ብሩኬ ሁሉ ብዙ ነገሮችን ተወት ተወት እያደረገ ብዙ ነገሮችን እየታከሰ ነው። ይሄ ደሞ የሚያደርገው ስለሚወድሽ ና ስለሚፈልግሽ ነው። ሀይሚዬ ከዳኒ በላይ ብሩኬ ነው ማመን ያለብሽ እንደኔ ብዬ የምናገረው ማለት አይኔን ነው ማምነው ብለሻል። ብሩኬም ው በቪዲዮ ያየውን ነገር አንቺ እንደማታረግ ይጫ ተቃዋ እንደሆንሽ ስለሚተማመንብሽ ስለሚያቀሽ በቃ ነገር ትቶታል። ምንም ዳኔ ምንም ነገር ቢናገር፣ ምንም ነገር በእጁ ቢያረግ፣ ምንም አይነት አክት ቢያረግ ግን አንቺን ስለሚያምንሽ ምንም አይነት ነገር አላከረረም። ገባሽ አይደለ? እኔ እንደውም በጣም ነበር የፈራው ብሩ ይሄን ነገር ሲያይ ምን ይፈጠራል የሚለው ነገር በጣም ነበር ያስፈራኝ እና ግን ያን ነገር ሁሉ የተወው በአንቺ ስለሚተማመንብሽ ነው፣ አንቺን ስለሚወድሽ ነው። አንቺም ደግሞ ዳኒ ያሳየሽን ሳይሆን ማመን ያለብሽ ብሩኬ እራሱን ነው ማመን ያለብሽ ደግሞ ታውቂዋለሽ ከኛ በላይ አንቺን ብለሻል። ለአንድ አመት ሙሉ እኔም ከእሱ ሌላ ጓደኛ የለኝም፣ እሱም ደግሞ ከእኔ ሌላ ጓደኛ የለውም። በጣም ቅርብ ቅርብ በታችን ሶሪ ቅርርብነታችን በጣም ሀይ ነው ኮንታክታችን የጠበቀ ነው ስትይ ነበር አይደለ ስለዚህም መተማመን አለብሽ በቃ ሌላ ሰው ሶስተኛ ሰው አታስገቢ አንድ እኮ ታውቆሻል ዛሬ ስትናገሪ ብዙ ብዙ ቃላቶችን አስታውሶች ከሆነ አንደኛ ሁሉንም ነገር መፍታት እችላለሁ ሁሉም ነገር እኔ ጋር ነው ያለው ብለሻል ሁለተኛ ነገር ደግሞ አሁን እኮ በቃ በሱም በኩል በእኔም በኩል ሰው ያስገባ ነው ክፍተት እየፈጠር ነው ያልሽ ነው ይህን ሁሉ ከገባሽና ከተረዳሽ ሀይሜ ነገሩን አቅዩ በቃ ማለት ሁለት ሳምንት ሙሉ አንድ ፍራንክ ሁለት ሳምንት ሙሉ እንደዚህ ሊያኮራርፋችሁ እንደዚህ ሊያጣላችሁ አይችልም ገባሽ አደለ ለሶሲም ደግሞ መንገድ አትክፈችላት ዛሬ ተፈ የፈጠረውን ነገር አይታችኋል አይደል? መታ ብሩኬን በስራ ሰላም ብለው ሀይሚን መገፍተር፣ ሀይሚን መምታት። ኧረ ይሄ ኖርማል አይደለም። ሶሲ የሆነ ነገር ከብሩኬ ስለፈለገች ነው። እና ሀይሚዬ ነቃቤ በማለት ቪዲዮ እዚህ ጋ በቀኛ